ቅዱስ ሚካኤል እንግዲህ የመላእክት አለቃ እንደሆነ እንደዚሁም ደግሞ የሰዎችም አለቃ እንደሆነ ልነግራችሁ እወዳለሁ። ሰላም እንደምናላችሁ የእግዚአብሔር ቤተሰቦች፣ ዛሬ እንግዲህ መላእክትን በተመለከተ አንዳንድ ነገሮችን ለማለት ነው። እንደ ፕሮቴስታንት መላእክን እንዴት ነው የመላእክትን አገልግሎት የምንቀበለው ስለ መላእክቶች ያለንስ አረዳድ እንዴት ነው በሚለው ዙሪያ ነው ትንሽ ነገር የማቀርበውና፣ እንዳጠቃላይ የኦርቶዶክሱ ወይም ደግሞ የሌላ ሃይማኖት ማህበረሰቦች ፕሮቴስታንት ጭራሽ የመላእክትን አገልግሎት እንደማንቀበል አድርገው እንደውም ለመላእክ ጥላቻ እንዳለን ሁሉ አድርገው የሚናገሩ ሰዎች አሉ። ከፕሮቴስታንቱም ወገን እንደዚህ አይነት አመለካከት ከእውቀት ችግር ያላቸው አሉ። መልአክ እንዲነሳባቸው የማይፈልጉ አሉ። ከእውቀት ማለት የተነሳ ወይ ደግሞ መጽሐፍ ቅዱስን በደንብ አድርጎ ካለማንበብና ካለመረዳት የተነሳ የሚመጡ ችግሮች ናቸው። እንዳጠቃላይ እንግዲህ መጽሐፍ ቅዱሳችንን ስናጠና እግዚአብሔር ስራዎችን የሚሰራው በመላክ አማካኝነት፣ በመላእክቶቹ አማካኝነት እንደሆነ መገንዘብ እንችላለን ማለት ነው። መጣ ቅዱሳችን ስናነበው እና መላእክት የእግዚአብሔር አገልጋዮች ናቸው። የእግዚአብሔር መላእክቶች እጅግ ኃያላን የሆኑ ናቸው። በጣም ኃያላን ናቸው። እጅግ ብርቶች፣ ኃይለኞች፣ ረቂቃኖች ናቸው። ከእግዚአብሔር መልእክትን ተቀብለው ወደ ሰዎች ያመጣሉ። የተለያዩ የመላእክት አገልግሎቶች አሉ። እንግዲህ አንደኛ መልአክ አገልግሎት ከእግዚአብሔር ወደ ሰው መልእክት ያመጣሉ። ይህንን የምናውቀው ነው። ለማርያም መልአኩ ቅዱስ ገብርኤል የምስራች መጥቶ ያበሰራት እሱ ነው። እንደዚሁም ለኤልሳቤት፣ ለዮሴፍም በህልም ታይቶ እጮኛን ማርያምን ለመውሰድ አትፍራ ያለው በህልም ተገልጦ መልአክ ነው። በብሉ ኪዳን ላይም እንደዚህ የተለያዩ ቦታዎች ላይ መላእክት ከእግዚአብሔር ተልከው ሲመጡ እና ለሰዎች መልእክትን ሲያደርሱ አይተናል። የተለያዩ ታላላቅ ትንቢቶችም የዳንኤል ትንቢት ለምሳሌ በመልአክ አማካኝነት የተሰጠ ነው። እንደዚሁም ደግሞ በመጨረሻውም በመጽሐፍ ክፍላችን ላይ ያለው መጽሐፈ ራዕይም እንዲሁ በመልአክ አማካኝነት ለዮሐንስ በፍጥም ደሴት ላይ የተገለጠ ነው እና ከእግዚአብሔር ወደ ሰው መልእክትን ያመጣሉ። እንደዚሁም ደግሞ ሲቀስፉም ደግሞ በብሉ ኪዳን ላይም አይተናል። በአዲስ ኪዳን ላይም መላእክቶች ሲቀስፉ አይተናል። ንጉሥ ሄድሮስን የልብሰ መንግስቱን ለብሶ መጥቶ ለእግዚአብሔር ክብር ስላልሰጠ መልአኩ ቀስፎት እንደሞተ በአዲስ ኪዳን ላይ ተጽፏል። በብሉ ኪዳን ላይ ደግሞ የተለያዩ ብዙ ቦታዎች ላይ መክሰፍቶችን ሲያመጡ ኢየሩሳሌምን ሁላ ሊገለብጣት እንደነበርና እግዚአብሔር በቃተው እንዳለ በብሉ ኪዳን ላይ ተጽፏል። ስለዚህ በሁለተኛ ደረጃ መላ ይቀስፋሉ። ሶስተኛው ደግሞ ከተለያዩ አደጋ ሲያድኑ አይተናል። በብሉ ኪዳንም በአዲስ ኪዳን ላይም በብሉ ኪዳን በብሉ ኪዳን ላይ እንግዲህ ሶስቱ ብላቴኖችን ከእሳት ውስጥ እንዳይቃጠሉ እሳቱ እንዳያቃጠላቸው ያደረገው መላእክት እንደሆነ እናውቃለን እንደዚሁም ደግሞ ዳንኤልን አንበሳ ጉድጓድ ውስጥ በጣሉ ጊዜ እግዚአብሔር መላእክቱን ልኮ የአንበሶቹን አፍ እንደዘጋ በዳንኤል መጽሐፍ ላይ አይተናል እንደዚሁ ደግሞ በአዲስ ኪዳን ላይ ጴጥሮስን ከወህኒ ቤት ሲያወጣ መልአኮች ሲያድኑ አይተናል ማለት ነው። እንደዚሁም ደግሞ ከክፉ መናፍስት ሰራዊት ጋር ሲዋጉም እንደዚሁ በዳንኤል መጽሐፍ ላይ ዳንኤል አስር አካባቢ ላይ መልአኩ ቅዱስ ገብርኤል ለዳንኤል መልእክቱን ይዞለት ሲመጣ የፋርስ መንግስት አለቃ በአየር ላይ ሲዋጋው እንደነበረ እና የመልአክትን አለቃ የሆነው ሚካኤል መጥቶ እንደረዳውና ሚካኤል ሲዋጋ ገብርኤል ወደ ዳንኤል መልእክቱን ይዞ እንደመጣ እንደዚሁም ደግሞ ገብርኤል ተመልሶ ወደዛ ውጊያ እንደሚሄድ ለዳንኤል ሲነግረው ተመልክተናል። ስለዚህ ከመንፈሳዊ ሰራዊት ጋር ውጊያን ያደርጋሉ ማለት ነው። እንደዚሁ ደግሞ በራይ ተገልጠው ለሰዎች ቀድሞ የሚሆነውን ይናገራሉ። በራእይማ በአካባቢ ለማርያም ተገልጦላት ነው መላእክቱ የተናገራል። ለኤልዛቤትም እንደዛ ለተለያዩ ለነገዴው ምናምን መላእክት ተገልጦላቸዋል። ግን በራእይ ደግሞ እንደዚሁ መላእክቶች ይገለጣሉ። ለዮሴፍ ያውን መላእኩ የተገለጠለት በራእይ ነው። በራእይ ተገልጦለት ነው የነገረው። እንደዚሁ ለዮሐንስም በራእይ ተገልጦለት ዮሐንስ ራእይ ላይ እንደተናገረው አንበበናል ማለት ነው። እና በራይ ተገልጠው ለሰዎች ቀድሞ የሚሆነውን ይናገራሉ። በነገራችን ላይ የነቢያት መንፈስ ማለት ይሄ ነው። መላእክቶች ቀድሞ የሚሆነውን ለሰዎች ሲነግሯቸው፣ እነዛ ሰዎች ደግሞ ያንን ነገር ሲያስተጋቡ ነው ነቢያት የሚባሉት ማለት ነው። እንደዚሁ ደግሞ ፈውስ ሲያመጡ ወይም ከበሽታ ሲፈውሱ ዮሐንስ አምስት አራት ላይ አይተናል። መልአኩ ውሃውን መጥቶ በሚያናውጠው ጊዜ ቀድሞ የገባ ሰው ይድን እንደነበረ እንደዚሁ በመጽሐፍ ቅዱሳችን ላይ ተጽፏል። እንደዚሁ መንገድ ይመራሉ መላእክቶች እስራኤልን ከግብፅ ምድር ወጥተው ወደ ከነአን ጉዞ በሚያደርጉ ሳ ከፊታቸው ይመራቸው የነበረ መልአክ እንደነበረ ተጽፏል። እንደዚሁ ደግሞ እነ ጴጥሮስ ከሰው ሲወጡ ከፊት መንገድ እየመራ እንደወሰዳቸው ወሰዳቸው እንደዚሁ አንብበናል ማለት ነው። እንደዚሁ ደግሞ ያበረታታሉ መላእክቶች። ሲያበረታቱ ዳንኤል 1 18 19 ላይ ዳንኤል ራእዩን ለመቀበል አቅምና ጉልበት ሲያጣ መላእክቱ ነክቶ ሲያበረታው አይተናል። መላእክቶች እንደዚሁ እንደሚያበረቱም መጽሐፍ ቅዱስ ይነግረናል ማለት ነው። አንዳንድ ሰዎች ቅድም እንደተናገርኩት በፕሮቴስታንት ሃይማኖት ላይ ያሉ ሰዎች የመላእክትን አገልግሎት አይቀበሉም የሚል እምነት አላቸው። ግን ስህተት ነው ማለት ነው። ምክንያቱም መላእኮች የተለያዩ አገልግሎትን እግዚአብሔር በመላእክቱ በኩል ነው ማለት ነው የሚሰራው። በመላእክቶች በኩል ነው እርዳታውን የሚያደርግልን። እግዚአብሔር የሚረዳን በመላእክቱ አማካኝነት ነው። መጽሐፍ ላይ እግዚአብሔርን ስንፈራ መላእክቶች እንደሚጠብቁን ተጽፏል። እግዚአብሔርን የምንፈራ ከሆነ በመዝሙር ዳዊት ላይ እግዚአብሔርን የምንፈራ ከሆነ የእግዚአብሔር መላእክት በእኛ ዙሪያ እንደሚሰፉ ተጽፏል። ስለዚህ ዋናው የመላእክትን አገልግሎት ለመቀበል ማድረግ ያለበት ምንድን ነው? እግዚአብሔርን መፍራት ማለት ነው። መላእክት አምልኮና ስግደትን አይፈልጉም። ነገር ግን መጽሐፍ ቅዱስ ላይ ሰዎች መላእክቶችን ባዩ ጊዜ ከመላእክቶቹ ግርማ የተነሳ ፈርተው ይሰግዳሉ። አሁን አንዳንድ ሰው ለመላእክት ስግደት ይገባል ይልና መጽሐፍ ቅዱስ ክፍል ላይ ከሌት ይሰግዷል ከሌት ይሰግዷል ይልሃል። ይሄ ምንድነው? መላእክቶች በግርማቸው ከተገለጡ መስገድ የማይችል የማይሰግድ ማንም የለም። በግርማቸው ከተገለጡ በጣም አስፈሪዎች ናቸው፣ በጣም ግዙፋን ናቸው። ስለዚህ ከግርማቸው የተነሳ መስገድ አይደለም ሴንትም መብላት ሊኖር ይችላል። ስለዚህ መልአክ በተገለጡ ጊዜ በመጽሐፍ ቅዱስ ላይ የሰገዱ ሰዎች አሉ። ከነዚህም ጌዲዮን ነው። ጌዲዮን የእግዚአብሔር መልአክን በማየቱ ብቻ እንዴት ፈርቶ እንደነበረ እንግዲህ ማየት እንችላለን። ጌዲዮንም የእግዚአብሔር መልአክ እንደሆነ አየ። ጌዲዮንም አቤቱ አምላክ ሆይ ወዩልኝ፣ የእግዚአብሔር መልአክ ፊት ለፊት አይቻለሁና አለ ይላል መሳፍንት 6፡22 ላይ መልአክትን በማየቱ ብቻ መፍራቱን እናያለን። እንዲሁም ደግሞ ዮሐንስ ራይ ላይ ዮሐንስ ለመላእክት እንደሰገደ ተጥፏል። ነገር ግን መላእክት ስግደት እንዳልተቀበለው መላኩ ተጥፏል ራይ አስራ ዘጠኝ አስር ላይ እናይ፣ ልሰግድለትን በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስን ምስክር የትንቢት መንፈስ ነውና አለኝ ይላል ራይ 19 አስር ላይ ተጠንቀቅ እንዳታደርገው ነው ያሉት ይሰግድ እንደዚሁም ደግሞ ራእይ 29 ላይ እርሱም እንዳታደርገው ተጠንቀቅ ከአንተ ጋር ከወንድሞችም ከነቢያ ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ ለእግዚአብሔር ስገድ አለኝ ይላል እዚህ ጋር መልአክ ስግደት እንደማይቀበሉ ይሄ ማሳያው ነው ግን የተለያዩ ሰዎች በመጽሐፍ ቅዱስ ላይ ለመልአክ ሰግደዋል ለሚለው ልሰጣቸው የምችለው ምላሽ ምንድን ነው ከግርማቸው የተነሳ አሁን እንኳን እዚህ ጋ እኔ መላእክ በሙሉ ግርማው ቢገለጠልኝ፣ በዙሪያው እኮ ይጠብቁኛል። በዙሪያችን እኮ መላእክቶች አሉ። ሁሉም ሰው የሚጠብቀው መላእክት አለ። ምክንያቱም ሁላችንም መዳንን እንወርስ ዘንድ የሚያግዙን እንደሆነ በአዲስ ኪዳን ላይም ተጽፏል፣ መላእክቶች እንደሚያግዙን። ስለዚህ አብረውን አሉ፣ ባጠገባችን አሉ። ከክፉ መንፈሳዊ ሰራዊት የሚጠብቁን መላእክቶች ናቸው። ግን በግርማቸው አናያቸው። ግን ድንገት በግርማቸው ቢገለጡ ልንሰግድላቸውም እንችላለን። እንደዚሁ ደግሞ ፈርተን ፌንትም ልናደረግ እንችላለን። ሌላም ሌላም ነገር በግርማቸው ከተገለጡ እጅግ አስፈሪ ሀያላን ስለሆኑ ማለት ነው፣ መላእክቶች። ስለዚህ አምልኮ ለእግዚአብሔር ብቻ የሚሰጥ ሲሆን ነገር ግን የመላእክት አገልግሎትን መገንዘብ በጣም ጠቃሚ ነው። በነገራችን ላይ የመላእክትን አገልግሎት የማይቀበል አገልጋይም ሆነ ነቢይ ከንቱ ነው፣ ውሸተኛ አሰተኛ ነው። ምክንያቱም እግዚአብሔር ስራዎችን የሚሰራው በመላእክቶች አማካኝነት እንደሆነ በቃ መጽሐፍ ቅዱስን የሞላው ይሄ ነው ማለት ይቻላል። የመላእክት አገልግሎት ነው። መላእክቶች እንደነገርኳቸው ከላይ የተለያዩ ነገሮችን መክሰፍት እንደሚያመጡ፣ የመስራች እንደሚናገሩ፣ እንደሚያግዙ፣ እንደሚረዱ፣ እንደሚያድኑ፣ ፈውስን እንደሚያመጡ ተጽፏል። ግን ይህንን የሚያደርጉት እግዚአብሔር በሰጣቸው ኃይል ስለሆነ እኛ ጸሎታችንን የምናቀርበው ወደ እግዚአብሔር ብቻ ነው። እግዚአብሔር ግን መላኩ አማካኝነት ይረዳናል፣ ያግዘናል። የሚያግዘን መላእክት ብርቱ መላእክቶችን በዙሪያችን ይመደቡልናል። ለምሳሌ አሁን የኤልሳን ታሪክ ማየት እንችላለን። ኤልሳ ግያዝ የሚባል አገልጋይ ነበረው። እንግዲህ እንደምታወቁት ኤልሳ መንፈሳዊ ዓይኑ የተከፈተ ነው። ስለዚህ ኤልሳ መላእክቶችን ማየት ይችል ነበረ። ግያዝ ግን መንፈሳዊ ዓይኑ ስላልተከፈተ መላእክቶችን ማየት አይችልም ነበርና ኤልሳ በስረልጉት ብሎ የሶሪያው ንጉስ ሶሪያው ነው የመክረው ምክር እየሰማ ለንጉሱ ይነግረው ስለነበረ የሶሪያው ንጉስ የራሱን ሰራዊቶቹን ስለጠረጠራቸው ሰብስቧቸው ከኛ መካከል ምስጢርን የሚያወጣ አለ ብሎ ግምገማ ተቀምጦ ነበረ። ከኛ መካከል ምስጢርን የሚያወጣ አለ ብሎ ሲያፋጠጣቸው አንዱ ተነስቶ ምንድን ያለው፣ ጌታዊ ከኛ መካከል አይደለም ምስጢርን የሚያወጣ ያለው፣ ነገር ግን በእስራኤል ቁጭ ብሎ እስራኤል ሆኖ እኛ እዚህ ሶርያውንን የምንመክረውን ምክር የሚሰማ ኤልሳ የሚባል ነቢይ በእስራኤል አለ ብሎ ለንጉሱ ነገሩ። ንጉሱም ብዙ ጭፍራ ወታደሮችን ኤልሳን ይዘው እንዲመጡለት ወደ እስራኤል ላከ። እንግዲህ የኤልሳ አገልጋይ ግያዝ እነዛን ወታደሮች ባየ ጊዜ እጅግ ደነገጠ ምክንያቱ የደነገጠበት ምክንያት ደግሞ መንፈሳዊ አይኑ ክፍት ስላልነበረ በዙሪያቸው ያሉትን እልፍ መላእክት ማየት ስላልቻለ ነበረ። እና ወዮ ጌታዬ ጠፋን አለ። እንግዲህ ኤልሳ ያደረገው ምንድን ነው? ጌታ ወይ የዚህን ብላቴና አይኑን ክፈትለት ነው ያሉ። ምክንያቱም መንፈሳዊ አይኑ ተከፍቶ መላእክቶችን እንዲያይ ወዲያውም መንፈሳዊ የግዚያት ተከፈተ። እልፍ ሰራዊቶችን የመንፈሳዊ ዓለም ሰራዊት መላእክቶችን ማየት ቻለ ማለት ነው። ስለዚህ እግዚአብሔርን በፈራን ቁጥር ወደ እግዚአብሔር በቀረብን ቁጥር ደግሞ እንደዚሁ መላእክትም ይጨመርልናል። ምክንያቱም ወደ እግዚአብሔር በቀረብን ቁጥር እኛን ደግሞ የሚዋጋ የክፉ መንፈሳዊ አንድ ሰራዊትም ኃይል ይጨምራል። ስለዚህ ለእኛም ደግሞ እልፍ ብርቱ መላእክቶች በዙሪያችን ይመደቡልናል። ስለዚህ እግዚአብሔርን መፍራት ዋናው መሰረት ነው ማለት ነው። የመላእክትን አገልግሎት ለማግኘት ዋናው ምንድን ነው? እግዚአብሔርን መፍራት። እሺ። እንግዲህ ሌላ ደግሞ እዚህ ጋ የማስቀምጥላችሁ ነጥብ ስለ ቅዱስ ሚካኤል እንግዲህ የመላእክት አለቃ እንደሆነ እንደዚሁም ደግሞ የሰዎችም አለቃ እንደሆነ ልነግራችሁ እወዳለሁ መጽሐፈ ዳንኤል ላይ ሳነብ ከነዚህ አለቆች ጋር ለመዋጋት አለ ገብርኤል ለዳኒኤል ሲነግረው ከፋርስ መንግስት አለቃ ጋር ሚካኤል እየተዋጋ ትቶት ስለመጣ ምን አለው ከነዚህ አለቆች ጋር ለመዋጋት ከአለቃቹ ከሚካኤል በስተቀር የሚረዳኝ የለም አለ ከነዛ መንፈሳዊ ሰራዊት ጋር ለመዋጋት ካለቃቹ ተማን ካለቃችን አይደለም ያለው ሚካኤል የመላእክት ሁሉ አለቃ እንደሆነ በራይ ላይ ተጽፏል። በመጽሐፈ ራይ ላይ ግን እዚህ የዳንኤል ክፍል የሚለው ግን የመላእክቶች አለቃ ስለመሆኑ ሳይሆን፣ እንግዲህ ዳንኤል ሰው ነው። ከነዚህም አለቆች ጋር ለመዋጋት አለ ገብርኤል፣ ከአለቃችሁ ከእናንተ ከነ ዳንኤል አለቃ ማለት ነው። ስለዚህ ዳንኤል ሰው ነው። ሚካኤል የሰዎችም ደግሞ አለቃ ነው ማለት ነው። የመላእክትም አለቃ ነው፣ የሰዎችም አለቃ ነው። አጠቃላይ እንግዲህ ሚካኤል አለቃ መልአክ መሆኑን መረዳት እንችላለን። ከሚካኤል አለቃችሁ ከሚካኤል በስተቀር የሚረዳኝ የለም ብሎ ዳንኤል 10 21 ላይ ማንበብ ትችላላችሁ ይናገራል። እዚህ ክፍል ላይ እየተናገረ ያለው ሌላ መልአክ ያው ገብርኤል ነው። ነገር ግን ገብርኤል ስለ ሚካኤል በተናገረበት ክፍል ላይ አለቃችሁ ሳይሆን እያለ ያለው አለቃችን ሳይሆን እያለ ያለው አለቃችሁ የነ ዳንኤል አለቃችሁ ሚካኤል ነው እያለ ያለው። ስለዚህ ሚካኤል የሰዎች አለቃ ነው። እንደዚሁ ደግሞ ወይ ደግሞ ዳንኤል ነብይ ስለሆነ የነቢያትም አለቃ ሊሆን ይችላል ማለት ነው። እንዲሁ በዳንኤል አስራ ሁለት ላይ ስለ ሚካኤል እንዲህ ይላል፣ በዚያን ዘመን ስለ ሕዝብ የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። እዚህ ጋር ደግሞ ታላቁ አለቃ ታላቅ አለቃ መሆኑን ስለ ሚካኤል ይናገራል ማለት ነው። እንግዲህ ሚካኤል ስለ ሰው ልጆች የሚቆመው የሚዋጋው ታላቁ አለቃ መልአክ መሆኑ ማየት እንችላለን ማለት ነው። ይሄ በብሉ ኪዳን ላይ ያለው ስለ ሰው ልጆች የሚቆመው ታላቁ የመላእክትም የሰዎችም አለቃ ሚካኤል በመጨረሻው በራይ 12 ሰባት ላይ የሰዎችን ጠላት ዘንዶን ተዋግቶ ማሸነፉም እንግዲህ ተጽፏል። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ስለዚህ ሚካኤል ስለ ሰው ልጆችም የሚቆመው አለቃ ነው ማለት ነው። እንግዲህ በጠቅላላው እግዚአብሔር መላእክትን ተጠቅሞ እንደሚሰራ ብዙ ማሳያዎች ሲኖሩ በዚያው ልክ ደግሞ ለመላእክት አምልኮ መስጠትም ተገቢ አይደለም። መላእክት ወደ እኛ የሚቀርሙንና የሚያገለግሉን እግዚአብሔርን ስንፈራ ብቻ መሆኑ እዚህ ጋር ነጥብ ሊደረግበት ይገባል። የእግዚአብሔር መላእክት በሚፈሩት ሰዎች ዙሪያ ይሰፍራሉ፣ ያድናቸውማል። ስለዚህ ቅዱሳን ሁሉ እግዚአብሔርን ፍሩ መዝሙር 34 7 የሚፈሩት አንዳች አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩ የሚፈሩት አንዳች አያጡም። ምክንያቱም የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራሉ። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራሉ እና የሚፈሩት እግዚአብሔርን የሚፈሩች አንዳች አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩ።